ብዙዎቻችሁ እንግዲህ የፓኬጅ ተጠቃሚዎቻችን እየሆናችሁ ነው። እጅግ በጣም ላመሰግናችሁ እፈልጋለሁኝ። አክብራችሁ ስለመጣችሁ የእኛን አገልግሎት ስለምትጠቀሙ ሁሉ አመሰግናለሁኝ። ቢሮችንም በሰው እየተጥለቀለቀ ነው። ከጊዜ ወደ ጊዜ በጣም እየተለመደ ያለ ነው። ያው ርቀቱ ሳይገድባቸው ብዙ ሰዎች እየመጡ የእኛን አገልግሎት ኢንፎርሜሽን እየወሰዱ እያማከሩ እየከፈሉ አገልግሎት እየተጠቀሙ ነው ያሉት። እጅግ በጣም ላመሰግናችሁ እፈልጋለሁኝ። የማይገባኝን ቦታ ስለሰጣችሁ እጅግ በጣም አመሰግናለሁ። ክበሩልኝ። ከዚህ በተጨማሪ እንግዲህ ፓኬጅ ማታቁ ሰዎች የኛ የፓኬጅ አሰራር 12 13 ግብዓቶች የሚሆኑ በአንድ ጊዜ ለአርቢው ማቅረብ ነው። ያ ማለት ለምሳሌ መመገቢያ፣ መጠጫዎችን፣ ቱታ፣ ቦት፣ አንቢዮቲኮችን፣ አንቲቤቲኮችን፣ መድኃኒቶችን እንዲሁም ደግሞ የተለያዩ በተለይ ክፍለ ሀገር አካባቢ መስራት ለምትፈልጉ ደግሞ በአንድ ሲዝን ውስጥ ሊያስፈልጓችሁ የሚችሉ መድኃኒቶች አሉ። በሽታ ቢፈጠርባችሁ ያንን ሁሉ አካተን ወደ ክፍለ ሀገር አካባቢ ባላችሁበት በነፃ ትራንስፖርት እናደርስላችኋለን። ታዲያ እኛ ጋር ለሚመጣ ዶሮ አርቢ እኛው አካባቢ ላይ ሼዶችን አዘጋጅተን ልምድ የሌለው ሳይሆን እናንተን የማያስቸግሯችሁ ልምድ ያለው ዶሮ አርቢ ራሱ ያ ማለት በጣም ጥሩ እውቀት ያለው ኤክስፐርት ነኝ የሚል ዶሮ አርቢ ራሱ እኛ የምናዘጋጃቸውን ቤቶች እንከን የማያወጣላቸው ናቸው እና መስፈርታቸውን የጠበቁ ናቸው። ሳይንሳዊ መንገዱን የተከተሉ ቤቶችን በኪራይ መልኩ ለእናንተ እናቀርባለን። እንዲሁም ደግሞ እዚሁ አካባቢ ስለምንሰራ፣ እዚሁ አካባቢ ቤቶችንም ስለምናቀርብ፣ ለእናንተ ለክትትልና ድጋፍ ለማማከር እንዲሁም ደግሞ ስራችንን ከእናንተ ጎን ሆነን ለመስራት በጣም አመቺ ነው። ለቅርብ ክትትል በጣም አመቺ ነው ማለት። ስለዚህ እዚህ ዱከም አካባቢ ላይ መስራት ለምትፈልጉ ለሁላችሁም ቤቶችን አዘጋጅተን እየጠበቅናችሁ በፈለጋችሁት መጠን ከ1500 ዶሮዎች በላይ 2000 ዶሮዎች፣ 3000 ዶሮዎች፣ 4000 ዶሮዎች አዘጋጅተን እየጠበቅናችሁ ነው የምንገኘውና የእኛን አገልግሎት ስለተጠቀማችሁ እጅጉን አመሰግናለሁ። እንግዲህ ፓኬጁን የማደራጀት ስራ እንዲሁም ደግሞ የማቋቋም ስራ እንዲሁም ደግሞ የማስተዳደር ስራዎችን በሰፊው እየሰራ ነው የምንገኘውና። በጣም በቀላሉ እንግዲህ ርቀቱ ሳይገድባቸው ከአዲስ አበባ በጣም ቅርብ ርቀት ላይ የምትገኝ ነች ዱከም፣ ብዙዎቻችሁ እንደምታውቋት ማለት ነው። ስለዚህ በአዲሱ መንገድም በአሮጌው መምጣት ስላላቸው በጣም ቀላል ነው። ቅርብ የሚባል ቦታ ነው። ለስልጠናም እንደዛው ለተከታታይ ሶስት ቀን የሚቆይ ስልጠና የተግባር ስልጠና እንግዲህ ሰማንያ ሶስተኛ ዙር ላይ ደርሰናል። እንግዲህ ሰማንያ ሶስተኛ ዙራችንን በቅርቡ አጠናቀናል። ሰማንያ አራተኛ ዙር ስልጠና ምዝገባ የምትፈልጉ ካላችሁ በቪአይፒም እንዲሁም ደግሞ በግሩፕ መታችሁ መሰልጠን ትችላላችሁ። ለተከታይ ሶስት ቀን የሚቆይና እንዲሁም ደግሞ ቪአይፒ ደግሞ አንድ ቀን ግማሽ ቀን ስልጠና እንሰጣለን። ያ ማለት በምትፈልጉት ዘርፍ ላይ ስልጠናውን ትወስዳላችሁ ማለት ነው። ስለዚህ ይሄ ሁሉ አገልግሎት እኛ ጋር የሚገኙ ናቸው። የእኛን አገልግሎቶች እንግዲህ በስፍራት እየተጠቀማችሁ ስለሆነ እጅጉን አመሰግናለሁ። አንድ ነገር ግን ላስታውሳችሁ የምፈልገው ነገር ምንድን ነው? ብዙዎቻችሁ ከሩቅ እየመጣችሁ ከክፍለ ሀገር እየመጣችሁ እኔን እያገኛችሁ አይደለም እና በዚህም ደግሞ ቅር እየተሰኛችሁ ነው ያችሁ ያላችሁት አጋጣሚ እኔም ስራ ላይ አብዛኛውን ጊዜ ስለማሳለፍ ማለት ነው ስለዚህ ከመምጣታችሁ በፊት በ0952324 ላይ መምጣት እንደምትፈልጉና የምትገኙበትን ጊዜ አሳውቃችሁ በዛን ጊዜ ልጠብቃችሁ እችላለሁ። ማለት ብዙ ጊዜ ቢሮ በመቀመጥ አለ ሰው እንግዶች ሲመጡ ብቻ እኔን በሰፊው ለማዋራት የሚፈልጉ ሰዎች ብቻ ሲመጡ ነው እዛ ሄደውእና እና ብዙ ሰዎች ቅር እየተሰኛችሁ ናቸው ያላችሁት። የኔን ስልክ ደግሞ በቀላሉ ማግኘት እንደምትፈልጉ በ0953185338 እኔ ማግኘት ትችላላችሁ ማለት ነው ለኢንፎርሜሽን በእርግጥ ግን ልብ እንድትሉልኝ የምፈልገው ነገር ምንድን ነው? ለስራና ለስራ ብቻ ብትጠቀሙበት በጣም ተቸ። በተለይ ደግሞ ወደ እርባታው ለመግባት ለምትፈልጉ መሰረታዊ ኢንፎርሜሽኖችን ያገኛችሁ ካላችሁ ማለት ነው ካለኝ የስራ መጣበብ ወይም ደግሞ ሲልኩ ቢዚ እንዳይሆን ማለት ነው። ስለዚህ እስካሁን የተመረጡ ስልኮች ብቻ ነው ማነሳው። ነገር ግን ብዙዎቹ እየተከፋችሁ ብኝ ያላችሁት እና እዛ ድረስ አይተን መተን እንዴት እንደዚህ ምናምን የሚሉ ሰዎች ይኖራሉና እነሱን ለመካስ እንግዲህ ስልኬን እዚህ ጋር አስቀምጥላችኋለሁ በ0954። እኔን ማግኘት ለምትፈልጉ በ0954 53 81 53 ላይ እየደወላችሁ እኔን ኢንፎርሜሽኖችን ከመጠየቅ ባለፈ ወደ ስራው መግባት ለምትፈልጉ ደግሞ በጥቅበቅ እኔ ማግኘት ትችላላችሁ ማለት ነው። እንግዲህ ስለተከታተላችሁኝ እጅጉን አመሰግናለሁኝ። ሰላም